አሁን ይኸውልህ ታሜ እኔ እናንተ ምንም ግንኙነት የለንም። ማለትም አሁን አለም ጋር እንገባለን እናንኳኳለን ወይ ነው ቤተሰቦቻችን፣ የኛ ቤተሰቦች እኔ የአለም ውሳኔ ማወቅ እፈልጋለሁ። የምሬን ነው የምላችሁ። ማርያምን በጣም ከፍቶኛል፣ ደብሮኛል ማለት ነው። ወንድማ ከመጣ በኋላ የኔና ሷ ግንኙነት ቆሟል። በቃ በወንድሟ ምክንያት ማለት ትችላላችሁ። ባለፈው ሰጠሁ ብሎ አስረክቦኝ ነበር። ድጋሚ ደግሞ ስደውልላት ወንድሜ ተቆጣኝ እንዳታገኟት። ወንድሜ እንዴ ባለፈው ሰጠኝ፣ አሁን ደግሞ እንዳታገኟት ምናም ብሎ ሌላ ታሪክ አወራ ማለት ነው። ታምራትንም እጠራዋለሁ። እኔም ተያይዤ ከታምራት ጋር ማለት ነው ይዛው የእሷን ውሳኔ ዛሬ መስማት ስለምፈልግ ቤቷ ድረስ መጥቻለሁ። አንኳኳለሁ። የእሷን ውሳኔ ዛሬ ቁርጧን ማወቅ እፈልጋለሁ። ወይኔን ወይን ታምራትን ወንድሟ ደግሞ ሌላ አባዝ ያወራለሁ የሚል ከሆነ እሱንም እኔ ለማስደበር ነው የመጣሁት፣ ማለት ነው በቃ እወስኛለሁ ማለት ነው። ቤተሰቦች የምር በጣም ስለደበረኝ ማለት ነው። አሁን አንኳኳለሁ በሩን ከታምራት ጋር መጀመሪያ፣ ታምራትን ልጥረው። ታምራት ሰላቢ ሰው ደግሞ አይሳካለትም። ይሄም ሰላቢ ነው። ቶሎ አይወጣም ከቤቱ ደግሞ ሰላቢ ሰላቢ ያያችሁ፣ ሰላቢ የሚገባበት የሚወጣበትን በር አንድ ነው። ምንድን ነው አሁን? ይወዳ ታሜ፣ እኔ እናንተ ምንም ግንኙነት የለንም። አሁን አለም ጋር እንገባለን፣ እናንኳኳለን። ወይኔን ትመርጣለች ወይ አንተን ትመርጣለች፣ ወይኔን ትመርጣለች። ስለዚህ ውሳኔውን ዛሬ መስማት አለብን። ተስማማላ ተስማማም። በዚህ ያሳ አንተ ሰላም ምናምን ምናምን እያልክ ነበር አይደል? በቃ እሺ፣ ችግር የለውም፣ ይቅርታ። አሁን ይኸውልህ፣ እናንኳኳለን ነው የምልህ፣ ወይ እኔን ትመርጣለች፣ ወይ አንተን ትመርጣለች። ወንድሟ ደግሞ ባለፈው ስለሱ ማውራትም አልፈልግም። ለማንም የምርታ እኔ አይታወቅም። ውሳኔዋን መስማት አብረን ገብተን እናንኳኳና በቃ እና ቁርጣችንን ዛሬ ማወቅ እፈልጋለሁ። ዛሬ ይኸውልህ በቃ እኔ ምንም ነገር እንዳታወራሽ። ማውራት ያለብህ ነገር ከእሷ ጋር ትጨርሳለህ። ችግር የለም። እኔ ውሳኔ ብቻ ለመስማት ነው የመጣሁት ከሰፈር እዚህ ድረስ። ምንም ምንም ነገር አልፈልግም። ገብቶሀል? አንተ እኔ የምልህ ግን ልብረው የምትንቀርጠው ለምንድን ነው የምትንቀርጠው? ወንድ ነኝ ነው የምትለው አንተ? በወንድ እናቴ እመረጣለሁ ነው እምትለው እኮ። በቃ የምትመረጥ ከሆነ እንጠብቃት፣ ይሄው አንኳኩተን ውሳኔውን እንሰማለን ሌላ ታሪክ እንትን አወራለሽ ሲጀመር ማለት ነው ሲጀመር እኛ አንተ አቦ እንድትጨቃጨቀኝ አይደለም ያማል እንዴ አንተ። ወይ አንተ ትመርጣለች ወይ እኔን ትመርጣለች አለቀ። ዛሬ ይሄ ላወራ ብቻ ነው የመጣሁት ሌላ ችግር ልፈጥር አልመጣሁም ካንተ ጋር እሺ? ምርጫ የምትመጣው በፍቅር ነው። በቃ ውሳኔ መስማት ፈልጋለሁ። እኔ መጓዳት አልፈልግም። ሌላ ሰው የሚያስካለብኝ ሌላ ሰው ይዛለሁ አልፈልግም ካለችኝ ማለት ነው። አንተ ስማ፣ ይኸውልህ ዐለም ማምረጭ ያለባት በፍቅር ነው።

እኔ አሁን ለጸብ ጎረቤት ወይ እኔን ትምረጥ ወይ እሱን ትምረጥ፣ ሌላ ነገር ከዚህ በግና

እንጂ እዚህ ግቢ አትገቧል እንዴ? ወንድም ነው ብለን ነው እንጂ ማለት ነው። እዚህ አንተ ካንተኛ ምን ባለፈው እኔ እና አንቺን አስታርቆን ነበር። አሁን ወንድምሽ ማታ ደግሞ በስልክ ደውሎ ማናችሁንም አትፈልግም፣ አብሶ እኔን አትፈልግም ምናምን ብሎ በስልክ ዛ ተብኝ ማለት ነው

እኔ የጠራኸው ለምንድን ነው የጠራኸው? እኮ ታዲያ ምርጫ እንድታሳውቅ ነው እንጂ እንድትጣላ ነው እንደ የጠራኸው፣ ጸብ ነው የጀመረው። እኔ እኮ ከእሱ ጋር እንዳውም ጠርቼ ጸብ ትፈጥራለህ? በእናትህ አንተ በእናትህ ዝም በል። እባቱ ነው ታዲያ፣ ወይ ይሰጣል ወይ አይሰጥም። ታዲያ እኔ ከእሱ ጋር መለማብ ሲጀመር የመጣሁት ከእሱ ጋር እኔ ውሳኔዋን ማወቅ እፈልጋለሁ ከእኔ እና ከአንተ ብዬ ነው የመጣሁት። አንተ ጸብ ምን አስጀመረ? የማይሆን ውሳኔ ነው ያደረከው። ሰማ ብሩክ አኔ አሁን አይደለም። በቃ ኮ ፊፋ ላይ አቻለሁ። ብሩክ እሱን ምን አርገው ፊት ማየት ምንም ያላት ክብር አ ያላት ክብር ፊቷ ተደርባችሁት መጡ ምንም እንደማታመጣ ነው። አንተ ሲጀመር ውሳኔ መጣ እንጂ ከኔ ጋር በቃ እኔ ፊቷ ላይ ያለው ነው በቃ ራቃት አትፈልገም እሺ ራቃት በቃ ራቃት አትፈልገም አንተ የምትወስነው አዎ እኔ ነኝ የምትወስነው እንደውም አንተ ራቃት እሺ እኔ ፊቷ ላይ ባየሁት ፈገግታ በጣም ደግሞ አለ እ ቆቦ ሲያስጠላ